ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ዛሬ ቀጥሎ ሲደረግ የእግር ኳስ፣ የቮሊቦልና ቅርጫት ኳስ ውድድሮች ተከናውኖበታል። በእግር ኳስ ጨዋታ አዲስ አበባ ከኦሮሚያ ዜሮ ለዜሮ ሲለያዩ ሶማሌ ደቡብ ኢትዮጵያን ሁለት ለአንድ በሆነ ውጤት አሸንፏል። የአማራ እግር ኳስ ክለብ ቡድን ጋምቤላን ሁለት ለዜሮ በሆነ ውጤት ሲያሸንፍ ማዕከላዊ ኢትዮጵያ ከሀረሪ እንደዚሁም ትግራይ ከአፋር በተመሳሳይ ሶስት ለአንድ በሆነ ውጤት የተጠናቀቁ ጨዋታዎች ናቸው። በቮሊቦል ወንዶች በተደረገ ውድድር ደግሞ ኦሮሚያ ደቡብ ኢትዮጵያን፣ ትግራይ ማዕከላዊ ኢትዮጵያና እንደዚሁም አዲስ አበባ ጋምቤላን በተመሳሳይ ሶስት ለዜሮ በሆነ ውጤት አሸንፈዋል። በሴቶች ደግሞ ኦሮሚያ ጋምቤላን፣ አዲስ አበባ አማራን በተመሳሳይ ሶስት ለዜሮ ረትተዋል። የቅርጫት ኳስ ውድድርም ዛሬ የተደረገ ሲሆን ማዕከላዊ ኢትዮጵያ ትግራይና ሲዳማ በሁለቱም ጾታ ሲያሸንፉ ጋምቤላ ኦሮሚያና ሶማሌ በወንዶች ሌሎች ተጋጣሚዎቻቸውን ሲረቱ አዲስ አበባ ደግሞ በሴቶች አሸንፏል። ዘገባው የሪፖርተራችን ሀና ታሪኩ ነው። የኢትዮጵያ ሴቶች ብሔራዊ ቡድን ነገ ከታንዛኒያቸው ጋር ጨዋታውን ያከናውናል። ብሔራዊ ቡድኑ ከ14 ዓመታት በኋላ ወደ አፍሪካ ዋንጫ ለማለፍ ነገ ከታንዛኒያ ጋር ወሳኝ መርሃ ግብሩን ያከናውናል። ጨዋታውም በድሬዳዋ ዓለም አቀፍ ስታዲየም ይደረጋል። የመጀመሪያው ጨዋታ ታንዛኒያ ዳሬ ሰላም ላይ ተደርጎ ታንዜኒያ 2ለ0 በሆነ ውጤት መርታቷ አይዘነጋም። የኢትዮጵያ ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር ለማለፍ በሶስት ጎሎች ልዩነት ማሸነፍ ይጠበቅበታል። በመጀመሪያው ማጣሪያ ከዩጋንዳ ጋር ተጫውቶ በድምር ውጤት አቻ ሆነው በመለያ ምቶች አሸንፎ ነበር። ለዚህኛው ማጣሪያ ያለፈው ከድሬዳዋ ነገ ድሬዳዋ ላይ ወሳኝ መርሃ ግብርም ይጠብቀዋል። የድሬዳዋ ህዝብም በነቂስ ወጥቶ ድጋፍ እንዲያደርግ ሉሲዎቹ ጥሪ አስተላልፈዋል። የሲቢ የኢትዮጵያ ፕሪሚየር ሊግ ሶስተኛ ሳምንት ጨዋታዎች ነገ ሲጀምሩ ባህር ዳር ከተማ ከኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል። ባህር ዳር ከተማ በሊጉ አራት ነጥቦችን በመያዝ ሁለተኛ ደረጃ ላይ የተቀመጠ ሲሆን በሶስት ነጥብ ዘጠኛ ላይ ከሚገኙ የኢትዮጵያ ቡና ይጫወታሉ። ኢትዮጵያ ቡና ተከታታይ ድልን ፍለጋ፣ ባህር ዳር ከተማ ደግሞ ወደ ድል ለመመለስ የሚያደርጉት ጨዋታ ቀን 10 ሰዓት በአዲስ አበባ ስታዲየም ይደረጋል። ከዚህ ጨዋታ አስቀድሞ ቀን 7 ሰዓት ላይ ኢትዮ ኤሌክትሪክ አርባ ምንጭ ከተማ ይጫወታሉ። ሁለቱም ቡድኖች በሊጉ ሽንፈት ያልደረሰባቸው ሲሆን በሁለተኛ ሳምንት ነጥ መጣላቸው አይዘነጋም። በሐዋሳ ዩኒቨርስቲ ሜዳ ደግሞ ምድረገነት ሽረ ከወላላ ዲግራት ዩኒቨርሲቲ ቀን 9 ሰዓት ሲል ይጫወታሉ። ሁለቱ ክለቦች በሊጉ ተቃራኒ አጀማመር ያላቸው ሲሆን ወላላ ዲግራት ዩኒቨርሲቲ ያለምንም ነጥብ በሊጉ ግርጌ ላይ ተቀመጠ ሲሆን፣ ምድረገነት ሽረ በበኩሉ በአራት ነጥቦች አምስተኛ ደረጃ ላይ ተቀምጧል። በሁለቱ ሳምንት ሽንፈት ያልገጠማቸው መቻልና ኢትዮጵያ ንግድ ባንክ ምሽት 12 ሰዓት ላይ ይፋለማሉ። መቻል በአራት ነጥቦች አራተኛ ደረጃ ላይ ተቀመጠ ሲሆን፣ በሁለቱም ሳምንት ነጥብ የጣለ ኢትዮጵያ ንግድ ባንክ በሁለት ነጥቦች 12ተኛ ደረጃ ላይ ተቀምጧል። አትሌት ትዕግስት አሰፋና ዮሚፍ ቀጀልቻ የአመቱ ምርጥ አትሌት እጩ ሆኑ። የዓለም አትሌቲክስ በሁለቱም ጾታ የ2025 የአመቱ የጎዳና ላይ ምርጥ አትሌት እጩዎችን ይፋ አድርጓል። በዚህም አትሌት ትግስት አሰፋና አትሌት ዮሚፍ ቀጀልቻ በአመቱ በሁለቱም ፆታ ምርጥ ብቃት ካሳዩ አምስት አትሌቶች መካከል አንዱ ናቸው። በሴቶቹ አትሌት ትግስት አሰፋ ከኬንያውያኑ አትሌቶች ፔሬስ ጄፕቺርቺርና አግነስ ንጌቲች፣ ለኔዘርላንድ ከምትሮጠው ትውልደ ኢትዮጵያዊቷ አትሌት ሲፈን ሐሰንና ከስፔናዊቷ ማሪያ ፔሬስ ጋር ምርጥ አምስት ውስጥ ገብተዋል። በወንዶቹ ደግሞ አትሌት ዮሚፍ ቀጀልቻ ከብራዚላዊ አትሌት ካዮ ቦንፊን ካናዳዊ አትሌት ኢቫን ዱንፊ ኬንያዊ አትሌት ሰባስቲያን ሳዊና ከታንዛኒያዊ አልፎንሶ ሲምቡ ጋር ምርጥ አምስቱ ውስጥ ገብቷል። አትሌት ትዕግስት አሰፋ በውድድር አመቱ በተካሄደ ዓለም አትሌት ሻምፒዮና ሁለተኛ ደረጃን ይዛ አጠናቀቀች ሲሆን የለንደን ማራቶን አሸናፊ መሆኗም አይዘነጋም። በተጨማሪም በሴቶች ብቻ በሴት አሯሯጮች ብቻ በተደረገው ማራቶን የዓለም ክብረ ወሰንን በእጁ ያስገባችበት አመትም ሆኖ አልፏል። አትሌት ዮሚፍ ቀጀልቻ በበኩሉ በአመቱ በ5 ኪሎ ሜትር ስድስተኛውን የምን ጊዜም ፈጣን ሰዓት ያስመዘገበ ሲሆን በ10 ኪሎ ሜትር ምርጥ ሰዓት ማስመዝገብ ችሏል። ከእነዚህ እጩዎች መካከል የአመቱ ምርጥ አትሌትን ለመምረጥ በአለም አትሌቲክስ ማኅበራዊ ትስስር ገጾች ማለትም በፌስቡክ፣ ኢንስታግራም እና ኤክስ ገጾች ድምፅ የመስጠት ሂደት ክፍት መሆኑም ተገልጿል። ድምጽ የመስጠት ሂደቱ የሚጠናቀቀው ኖቨምበር 2 2025 እንደ አውሮፓውያን አቆጣጠር ወይም ጥቅምት 23 2018 መሆኑን ነው። እና እንደዚሁም ደግሞ አሸናፊው ይፋ የሚደረገው እንደ አውሮፓውያን አቆጣጠር ኖቨምበር 30 2025 ወይም ህዳር 21 ቀን 2018 እንደሆነ ተመላክቷል። በቫሌንሺያ ማራቶን ዮሚፍ ቀጀልቻ ሶስተኛ ድሉን አስመዘገበም። በሴቶች ኬንያዊቱ አትሌት አኝስ ኒጌቲች ባለድል ሁናለች። በሳምንቱ መጨረሻ ተካሂደው ኢትዮጵያን አትሌቶች ውጤት ያስመዘገቡባቸውን የጎዳና ውድድሮች መረጃዎችን እድሪስ አህመድ እንደሚከተለው ያስቃኝናል። ባለወርቅ ደረጃው የቫሌንሲያ ግማሽ ማራቶን 35 ዓመታት የተጠጋ ታሪክ ይኖረው እንጂ ከኢትዮጵያውያን ጋር ያለው ቁርኘት ከ2018 ወዲህ ባሉት ዓመታት ይበልጥ ያመዝናል። በተለይም በወንዶች ጀማል ይመር በዚህ መድረክ የመጀመሪያው ኢትዮጵያዊ አሸናፊ ነው። መድረኩ ትላንት 35 ሲደርስም ዮሚፍ ቀጀልቻ ያለፈው ዓመት ስኬቱን አስቀጥሏል። ከወጣት ውድድሮች የአፍሪካ ሻምፒዮንነት ጀምሮ ለአስር ዓመታት በመም ውድድሮች ኢትዮጵያን የወከለው አትሌት መንገዱ ከማለዳው በተጠበቀው ልክ በስኬት ባይመነዘርም በጎዳና ውድድሮች ግን ጀምሮ የሰመረ መስሏል። በቀደመው ዓመት 34ኛው መድረክ 57 ደቂቃ ከ30 ሴኮንድ በሆነ ጊዜ የርቀቱን የዓለም ክብረ ወሰን ያሻሻለው አትሌት ዘንድሮም ባለድል ሆኗል። በ2019 ጀምሮ በ2024 ሁለት ብሎ ትላንት የመድረኩ አሸናፊነቱን ሶስት ሲያደርስ ርቀቱን ለማጠናቀቅ 58 ደቂቃ ከ02 ሴኮንድ ወስዶበታል በጃኮብ ኪፕሊሞ በወራት ልዩነት የተነጠቀውን የዓለም ክብረ ወሰን ዳግም በእጁ ያስገባል የሚሉ ጥበቃዎች የነበሩ ቢሆንም ሳይሳካ ቀርቷል። እስከ አስረኛው ኪሎ ሜትር ጥሩ ስሜት ይሰማኝ ነበር። ያጋጠመኝ የሆድ ሕመምና በፍጥነት ይምዘገዘግ የነበረው ንፋስ ያን እንዳላሳካ አግዶኛል። በውጤቱ ግን በጣም ደስተኛ ነኝ ብሏል ዮሚፍ ከሶስተኛው የቫሌንሲያ ድሉ በኋላ። ሮድሪግ ኩዜራ ከብሩንዲ እንዲሁም ብሪያን ኪቦር ከኬንያ ዮሚፍን በመከተል ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን ያጠናቀቁ አትሌቶች ናቸው። አንድ ላይ ለተሰንበት ግዳይ የርቀቱን የዓለም ክብረ ወሰን አሻሽላ ካሸነፈች በኋላ ውድድሩ ዘንድሮን በሴቶች አዲስ ኢትዮጵያዊት ባለድል ድል አላስመለከተም። ኬንያዊቷ አግነስ ኒጌቲች ልክ እንዲዮሚፍ የቀደመውን ዓመት አሸናፊነቷን አስቀጥላለች። ውድድሩን ለማጠናቀቅም አንድ ሰዓት ከ03 ደቂቃ 08 ሴኮንድ ወስዶባታል። ይህም በታሪክ የርቀቱ ሁለተኛው ፈጣን ሰዓት ሆኗል። ኢትዮጵያዊቷ ፎቴን ተስፋይ ሁለተኛ እንዲሁም ቬሮኒካ ሎሊሎ ከኬንያ ሶስተኛ ደረጃን አግኝተዋል። በፍራንክፈርት ማራቶን በሁለቱም ፆታ ኢትዮጵያውያን አትሌቶች ሙሉ የበላይነትን ወስደዋል። ኢትዮጵያውያን አትሌቶች ከሶስት ዓመታት በኋላ ወደ አሸናፊነት በተመለሱበት የወንዶቹ ውድድር በላይ አስፋው ነው በቀዳሚነት ያጠናቀቀው። ርቀቱን ለማጠናቀቅ 2 ሰዓት ከ06 ደቂቃ 16 ሴኮንድ የወሰደበት ሲሆን ተሬሳ ቤኩማና ሹራ ቶላ ተከታዮቹን ደረጃዎች በመያዝ ውድድራቸውን ያጠናቀቁ አትሌቶች ሆነዋል። በሴቶች ቡዜ ድሪባ የኢትዮጵያኑ አትሌቶች ድል ለሶስተኛ ተከታታይ ዓመት እንዲቀጥል ያስቻሉ። ሰርቶ አስመዝግባለች። በውድድሩ ታሪክ ከሁለት ሰዓት ከ20 ደቂቃ በመግባት የመጀመሪያው አትሌት የተሰኘችው ቡዜ እርቀቱን በቀዳሚነት ለማጠናቀቅ 2 ሰዓት ከ19 ደቂቃ ከ34 ሴኮንድ የወሰደባት ሲሆን ማግዳሊን ማሳይ ና ሻሮፕ ቼሌሞ ከኬንያ ተከታዮቹን ደረጃዎች በመያዝ ገብቷል። አበበች አፈወርቅ ያሸነፈችበት የፖርቹጋሉ ሊዝበን ማራቶን በተመሳሳይ በሴቶች ኢትዮጵያዊያን አትሌቶች ባለድል የሆኑበት የአየርላንዱ ደብሊን ማራቶን ና የጣሊያኑ ቬኒስ ማራቶን ሌሎች ኢትዮጵያዊያን አትሌቶች ተሳትፈውባቸው ውጤት ካስመዘገቡባቸው የጎዳና ውድድሮች የሚጠቀሱ ናቸው። በከተማዋ የሚገኙ አትሌቶችን አቅም ለማሳደግ የውድድር እድሎችን መፍጠር ላይ ትኩረት አድርጎ እየሰራ እንደሚገኝ የአዲስ አበባ አትሌቲክስ ፌዴሬሽን ገለጸም። ተተኪዎችን ለማግኘትም በትምህርት ቤቶችና በፕሮጀክቶች ስልጠና ላይ ትኩረት አድርጎ እንደሚሰራም ፕሬዚዳንቱ አትሌት መልካሙ ተገኝ ተናግሯል። አርባ ሶስተኛው የአዲስ አበባ ጃንሜዳ ሀገር አቋራጭ ውድድር በትናንትናው እለት በጃንሜዳ የትምህርትና ስልጠና ማዕከል ተካሂዷል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። በአዲስ አበባ ከተማ የሚገኙ አንደኛና የሁለተኛ ዲቪዚዮን የአትሌቲክስ ክለቦች የተሳተፉበት አርባ ሶስተኛው የአዲስ አበባ ጃን ሜዳ ሀገር አቋራጭ ውድድር በትናንትና ሁለት በጃን ሜዳ የትምህርትና ስልጠና ማዕከል ተካሂዷል። የአዲስ አበባ ከተማ አትሌቲክስ ፌዴሬሽን በአመቱ ከሚያካሄዳቸው አመታዊ ውድድሮች አንዱ የሆነው የጃን ሜዳ ሀገር አቋራጭ ውድድር ለአትሌቶች የውድድር ዕድል ከመፍጠር ባለፈ ፌዴሬሽኑ ትኩረት ባደረገበት የወጣቶችና የተተኪ አትሌቶች ላይ እየሰራ ያለውን ስራ በተግባር ለማየት እንዳስቻለም የፌዴሬሽኑ ፕሬዚዳንት አትሌት መልካሙ ተገኝ ለኢቲቪ ተናግሯል። ህዳር ሰባት በሚደረገው የኢትዮጵያ ፌዴሬሽን አራጭ ውድድር ላይ ማጣሪያ በማድረግ እና በዛ ውድድር ብቁ የሆኑ አትሌቶችን ለመምረጥ እንዲሁም ደግሞ ክለቦች የሚቀጠሩበትና ክለቦች አትሌቶቻቸውን የሚያዩበት አትሌቶች ራሳቸውን የሚያዩት ራሳቸውን የሚለኩበት ብዙ ክለቦች በአዲስ አበባ አትሌት ፌዴሬሽን ስር ነው ያሉት። እነኚህ ክለቦች ከማበረታታት፣ የውድድር እድል ከመፍጠር የገንዘብ ሽልማት በማድረግ እንዲሁም ደግሞ አሰልጣኞችን በመደገፍ የገንዘብ ሽልማት በማድረግ ያው ትልቅ አስተዋጽኦ አለው ብለን ነው የምናስበው። ውድድሩ በአምስት ዘርፎች የተካሄደ ሲሆን በአዋቂዎች አስር ኪሎ ሜትር ወንዶች አትሌት ሌንጮ ደላስ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን፣ በሴቶች አትሌት ፍታዊ ዘራይ ከኢትዮጵያ ንግድ ባንክ አሸናፊ ሆነዋል። አሸናፊ አትሌቶችም ውድድሩን በነፋሻማ አየር ቢያካሄዱም ድሉ ለነገ ሀገራዊና ዓለም አቀፍ ውድድሮች እንደሚያነሳሳቸው ተናግረዋል። ጥሩ ነበር ምክንያቱ እዚህ የመጣውም ትሬኒንግ አደርግበት ስለነበረ በጣም ተሚወስተኛል። ክለቤ ኢትዮጵያ ንግድ ባንክ በትጥቅም በምግብም ያግዝኛል፣ ይደግፉኛል። እና የነሱ ድጋፍና የነሱ ጥራት ነው ለሚቀጥለው የዓለም ሀገር አቋራጭ ለዛ ጠንክሬ ይሰራለሁ። እኔ የተዘጋጀ ስምንት ኪሎ ሜትር ነበር፣ ግን ስምንት ኪሎ ሜትር ላይ አልተሳካም፣ ወደ አስር ገባ አሸንፈዋል። ንፋስ ከባድ ነበረ። አትሌት ከሰራ ያሸንፋል። በተለይ በቃ እዚህ ብቻ ሳይሆን እኔ ነጊ አገሬ ወከሌ ወርቅ ማመጣት የጦቢያ ባንዲራ መለበለት ፈልጋለሁ እኔ በህይወቴ። ወጣቶች ዘርፍ በሴቶች 6 ኪሎ ሜትር አትሌት አለም ነሽ ጥላይ በወንዶች 8 ኪሎ ሜትር እዮብ ስመኝ ሁለቱም ከኢትዮጵያ ኮንስትራክሽን ስራዎች አሸንፈዋል። ክለባቸው በወጣቶች ላይ ትኩረት አድርጎ መስራቱ ውጤታማ እንዲሆኑ እንዳገዛቸውም ተናግረዋል። ክለባችን አሪፍ ነው። እኔም አዲስ ነኝ፣ ከአካዳሚ ነው የወጣሁት እና ወጣቶችን እየመለመለ ነው ያለው። ከአካዳሚ እየሄደ ራሱ እዛው ግቢ ድረስ መጥቶ ነው ያስፈረመኝ። በጣም እኔ ደግሞ በመጀመሪያ ስላሸነፍኩ በጣም ደስ ብሎኛል። ለክለቤም ጥሩ ውጤት ማምጣቴ ደስ ብሎኛል። ለእኔም ጥሩ ውጤት ማምጣቴ ደስ ብሎኛል። ቀጣይ እቅድ እንግዲህ አገሬን ወክዬ የኢትዮጵያን ባንዲራ ከፍ አርጌ ማውለበለበት። ፌዴሬሽኑ በዚህ ዓመት አዲስ ማራቶን የተባለ ውድድር ለማዘጋጀት እየሰራ እንደሚገኝና ተተኪዎችን ለማግኘት በትምህርት ቤቶች እንዲሁም በፕሮጀክቶች ስልጠና ላይ ትኩረት አድርጎ እንደሚሰራም ፕሬዚዳንቱ አትሌት መልካሙ ተገኝ ገልጿል። አዲስ አበባ የሁሉም አትሌቶች መቀመጫ ነው የአዲስ አበባ አትሌቲክስ ፌዴሬሽን እና የክልል አትሌት ፌዴሬሽኖች ለብሔራዊ ፌዴሬሽን ትልቅ መሰረት ናቸው። ከዚህ ላይ ወርደን የማነሰራ ከሆነ በጣም ለውጤቱ ማደጋ ስለሆነ ክልሎችም ከተማ አስተዳደሮችም እንደነኛ አይነት ትልልቅ ውድድሮች በማዘጋጀት ለአትሌቶች የውድድር እድል በመፍጠር ትልቅ ሚና አለው ብለን ስለምናስብ እንግዲህ በቀጣይም እኛ ይህን 2018 በትንሹ እስከ አስር ውድድሮች በማድረግ አጭርና መካከለኛ ላይ ያሉ ረዥም ርቀት ላይ ያሉ እንዲሁም ደግሞ በመካከለኛ ርቀት የሚሮጡ አትሌቶችን በአመቱ ላይ የሰሩትን ትሬኒንግ ውጤታቸውን ለማየት እኛም እንግዲህ ውድድሮችን በማዘጋጀት ስራ እየሰራ ነው የምንገኘው ማለት ነው። በድብልቅ 8 ኪሎ ሜትር ውድድር ኢትዮጵያ ንግድ ባንክ የወርቅ ኢትዮ ኤሌክትሪክ የብርና መቻል ደግሞ የናስ ሜዳሊያ አሸናፊ ሆነዋል። በ43ኛው የጃን ሜዳ አዲስ አበባ ሀገር አቋራጭ ውድድር አሸናፊዎች በቀጣይ በአገር አቀፍ ውድድር ላይ ከተማዋን ወክለው እንደሚሳተፉም ተገልጿል። ተመልካቾች በስፔን ላሊጋ ዛሬ ምሽት አምስት ሰዓት ሪያል ቤቲስ ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ይጠበቃል። እንደዚሁም ኢቬንቱስ ደግሞ ውጤታማ ጉዞ እያደረገ አይገኝም። ለዚህ ምክንያት ነው ያለውን ደግሞ አሰልጣኝ ኢጎር ቱዶርን አሰናብቷል። እንደዚሁም ደግሞ የኢትዮጵያ ስቶች ብሔራዊ ቡድን በነገው ዕለት ከታንዛኒያቸው ጋር ድሬዳዋ ላይ ጨዋታውን ያደርጋል።